ንጋሽ መሀሙድ በተለየ መንገድ የከበረበት ማንም ያላገኘውን ምስጋና ያገኝበት ለሱም ታላቅ ውስጣዊ ደስታን የፈጠረበት ልዩ ፕሮግራም ነበር የዛሬው ሰርፕራይዝ። ነገሩ ያልተጠበቀ ድንገተኛ ስሜትን ከፍ ያደረገ ታላቅ ነገርም ነበረም። እስከ ዛሬ ከተሰጡት ስጦታዎች ሁሉ ከፍ ያለ የፈንጠዝያ ስሜት የሚያመጣ ሆኖ ታይቷል። በዝግጅቱ ብዙ ሰዎችም ተገኝተዋል። ለመሆኑ ሰርፕራይዙ ምን ይሆን? በዝግጅቱ ለጋሽ ማህሙድ የተሰጠው ስጦታስ ምንድን ነው? ያልተጠበቀ የተባለው ክስተትስ ምንድን ነው? በዚህ ልዩ የደስታ ጊዜም የተገኙትስ እነማን ነበሩም? ሁሉንም በዝርዝር የምንመለከተው ይሆናል። ሰላም እንደምን አላችሁ? የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾቹ የሚያቀርብ ሚዲያችን ነውና ሰብስክራብይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬም እንደተለመደው አዲስ የወጣውንና በጋሽ መሀሙድ ቤት የተሰማውን ልዩ ዜና አጠናቅረን በእንዲህ ያለ መንገድ ወደ እናንተ እናደርሳችኋለን። ከዝግጅታችን በርካታ ቁም ነገሮችን እንደምታገኙ አስቀድመን በመጠቆም እስከ መጨረሻው ከእኛ ጋር ትሆኑ ዘንድ ጋበዝን፣ ወደ መሰናዶ እንሻገራለን። ጋሽ መሀሙድ ከድምፃያኑ ሁሉ በተለየ መልኩ እድለኛ የሚባል ሰው ነው። ለሀገራችን የሙዚቃ እድገት የተጉ ብዙ የደከሙ መስዋዕትነትን የከፈሉ ባለሙያዎች የነበሩና ያሉ ቢሆንም እንደርሱ ግን በሰሩት ልክ ክብርና ምስጋና ሳይቸራቸው አንዳንዶቹ ጭራሹኑ በሞት ተለይተውን ተመልክተናቸዋል። እኛ ሀገር ላይ እንደ ድክመት የሚታየው ለሀገራቸው ቁም ነገርን የሰሩ ውለታን የዋሉ ሰዎች በሕይወት እያሉ ሳይዘከሩ ሳይመሰገኑ ካጣናቸው በኋላ ወይኔ ወይኔ እያለን ማልቀስን ልማዳችን አድርገነዋል። ጋሼ ግን ለዘመናት በሀገራችን ሙዚቃ ውስጥ ላደረገው አበርክቶ ምስጋና ለማቅረብ በተለይ ከቅርብ ጊዜ ወዲህ የተለያዩ ፕሮግራሞች ሲሰናዱ ተመልክተናቸዋል። መሰናዶዎቹ ታላላቅ የሙዚቃ ባለሙያዎችና አርቲስቶችም ጭምር የተገኙባቸው ናቸው። በእርግጥ ጋሽ መሀሙድ ከስልሳ በላይ ዓመታት በኖረበት የሙዚቃ ህይወቱ ካደረገው ድንቅ አበርክቶ ለሀገሩም ከዋለው ውለታ እንዲሁም ለሙዚቃው እድገት ካደረገው አስተዋጽኦ አንጻር የተሰጠው ክብርና ምስጋና ቢያንስበት እንጂ አይበዛበትም። ይህም በቀጣይ ጊዜ በሌሎች ሀገራችን ባለውለታዎች ላይ ሊደገም ሊደረግም የሚገባ ተግባር መሆኑንም ያመላከተ በር የከፈተ መልካም ነገር ሆኖ ተመልክተነዋል። ከዚህ በኋላም እንዲህ ለሀገራቸው ቁም ነገርን የሰሩ ውለታ የዋሉ ጀግኖችን አርቲስቶችን፣ ባለሙያዎችንና ሌሎችንም ድንቅ ሰዎችን ሁሉ በህይወት እያሉ ወደ መቃብር ከመውደቃቸው በፊት ሊዘከሩ፣ ሊመሰገኑ እንደሚገባቸው ያመላከተ ሆኗል። የጋሽ ማህሙድ የሚዘጋጀው ልዩ ዝግጅት ይህንን ክብር እነ ጥላሁን ገሰሰ፣ እነ ዓለማየሁ ሸቴ፣ እነ ሂሩት በቀለ፣ ከወጣቶቹ እነ ማዲንጎ አፈወርቅ፣ እነ ታምራት ደስታና ሌሎችም ዝነኛ ሙዚቃ ሰዎች ያላገኙት ክብር ነው። ይህንን ክብር ለሀገራቸው የተጋደሉ ጀግኖች፣ የተዋደቁ ሰዎች ሁሉ ያላገኙት ነው። የዛሬው ሰርፕራይዝ ከመደረጉ በፊት የጋሽ ማህሙድ የምስጋናና የእውቅና ዝግጅት የጀመረው በአሜሪካ በተዘጋጀ ልዩ ፕሮግራም ነበር። በፕሮግራሙ እነ ድምፃዊት አበባ ደሰለኝ እነ ግርማ ተፈራ ጋዜጠኛ በበፈለቅና ሌሎችም እውቅ ሰዎችን ጨምሮ በርካታ ኢትዮጵያን በተገኙበት በልዩ ድምቀት ነበር የተከናወነው። ከዚያ አስከትሎ ደግሞ በጥር ወር መባቻ ላይ በአዲስ አበባ ከተማ በሚሊኒየም አዳራሽ ውስጥ የተደረገው ልዩ ዝግጅት ደግሞ የተለየና ከፍ ያለ ከበሬታ የታየበት ነበር። በዝግጅቱ ያልተሽ ጎደጎደ የስጦታ አይነት አልነበረም። ከጎሳ ተስፋዬ ካባ ሽልማት ጀምሮ እስከ ልጅ ሚካኤል የወርቅ ሀብል ስጦታ፣ ከነታደለ ሮባና ከነታደለ ገመቹ ታላቅ አክብሮት እስከ ጥላሁን ገሰሰ ባለቤት ልዩ ስጦታ የታዩት ነገሮች ለብዙሃን እምባን ያስመጡ፣ ለጋሽ መሀሙድ ደግሞ ልዩ ደስታን የፈጠሩ ነበሩም። በዚያ ሰዓት የቀድሞ ፕሬዝደንት ሳህለ ወርቅ ዘውዴ የተገኙበት ክስተት ደግሞ ያልተጠበቀ ለበርካቶች ግርም ግርምትንም የፈጠረ ነበረም። የእሳቸው መገኘት ለብዙሃን ጉድ ያስባለ ነው። ምክንያቱም ማንም አልጠበቀም ነበርና በእንዲህ ያለ መንገድም ለእንዲህ ያሉ ድምፃውያንና ለአገር ባለውለታዎችም ክብርን ይሰጣሉ ተብሎ የሚጠበቁ የመንግስት ባለስልጣናትም አልነበሩ። እሳቸው ግን ለጋሽ ማህሙድ ካላቸው ታላቅ አክብሮት የተነሳ በስፍራው ተገኝተው ምስጋናቸውንም ጭምር አቅርበዋል። ከነዚህ ፕሮግራሞች በኋላ ደግሞ የዲያፍሮ ከባለቤቷ አምለሰት ሙጬ ከማኔጀሩና ከሌሎች ባለሙያዎች ጋር በመሆን በጋሽ ማህሙድ ቤት ውስጥ ተገኝቶ ያደረገው ልዩ ስጦታም የተለየ ትኩረት የሳበ ነበርም። ስጦታው ደግሞ ለየት ያለ ተብሎም ነበር። የጋሽ ማህሙድ የስሙ የመጀመሪያ ፊደል ማለትም ኤም ያለበትና በወርቅ ተለብጦ የተሰራ ከዘራ ወይም ምርኩዝ ነበር። ስጦታው እስከዛሬ ካየናቸው ስጦታዎችም ለየት ያለ እንዲሁም ውድ የተባለም ነበረም። ከነዚህ ስጦታዎች ግርምት ሳንወጣ ደግሞ ዛሬ ማለትም የካቲት 25 ቀን 2017 ዓ.ም የተደረገው ልዩ ሰርፕራይዝ ደግሞ ሌላ ታሪክ ሆኖ አልፏል። ሰርፕራይዙን እንነግራችኋለን። በጉራጌኛ ሙዚቃዎች የሚታወቀው ድምፃዊ ኃይሉ ፈረጃን ጨምሮም ሌሎች አባቶችና እናቶች፣ ወጣቶችም ጭምር ተሰባስበው ጉዟቸውን ወደ ጋሽ ማህሙድ ቤት አደረጉም። የተሰባሰቡ ሰዎች በጋሼ ልብ ውስጥ ከፍተኛ ቦታ ያላቸው የቅርብ ወዳጆቹና ቤተሰቦቹም ጭምር ናቸው። ሽርጉዱ የጀመረው ቀደም ካሉት ሳምንታት ጀምሮ ነበረም። አስቀድመው ተደዋወሉ፣ ተወያዩ። ምን አይነት የደስታ ጊዜ እናሳልፍ፣ እሱንስ በምን አይነት መልኩ ማስፈንጠዝ እንችላለን፣ ምን አይነት ስጦታስ ብንሰጠው ክብሩን ይመጥናል እያሉ ሲያብሰለስሉና ሲወያዩ ነበር የሰነባበቱት። በመጨረሻም የሚገዟቸውን ቁሶች ገዝተው ሲሰናዱ ቆይተውም ቀጠሮ ይዘው ተሰናበቱ። ዛሬ ታዲያ በቀጠሯቸው ከያሉበት ተጠራርተው በአንድ ላይ ጉዟቸውን ጀመሩ። እጅግ በሚያምረው የድምፃዊ ቤት ውስጥ ሲገቡ ታዲያ የነበራቸው ግርማ ሞገስ ልዩ ነበር። ጋሽም እንዲህ ተሰባስበው የሚመጡትን ዘመዶቹን ሲመለከት ደስታው ከፍ አለም። ከተበላ ከተጠጣ በኋላም የተዘጋጀውን ልዩ ስጦታ ለመስጠት በተመረጠው አንድ ሰው አማካኝነት ሂደቱ ቀጠለም። ስጦታው ምን ይሆን እያላችሁ ይሆናል። አርሳ ነውም እንነግራችኋለን። አንጋፋው ድምፃዊ ማህሙድ አህመድ በልዩ ስጦታ በወዳጅ ዘመዶቹ ተሸለመ ተብሎ በበርካታ ማህበራዊ ሚዲያዎች ላይ ዜናው እየተንሸራሸረ ይገኛል። የትዝታው ንጉስ ድምፃዊ ማህሙድ አህመድ ለሀገራችን የሙዚቃ ዘርፍ ላደረገው አስተዋጽኦ ያላቸውን አድናቆት ለመግለጽ በመኖሪያ ቤቱ በመገኘት ከወዳጆቹና ቤተሰቦቹ ከልብ የመነጭ አድናቆትን አግኝቷል። ይላል ዜናው አክሎ በፕሮግራሙ ላይ ለታዋቂው ድምፃዊ በኢትዮጵያ ሙዚቃ ለበርካታ ዓመታት ላበረከተው ትሩፋት ያላቸውን ጥልቅ አክብሮትና ምስጋናም የሚገልጽ የወርቅ ሀብል ተበርክቶለታል። በዚህም ጊዜ ጋሽም ለሱ የሰጡትን ክብር ተመልክቶ ደስታው ከወትሮ በተለየ ከፍ ብሎ ተመልክተነዋል። በፕሮግራሙ ላይ እንደተነሳው ከሆነም ድምፃዊው ዘመንና ጊዜ የማይሽራቸውን ስራዎች በመስራት የሚታወቀው ጋሽ ማህሙድ አህመድ የሀገሪቱን ባህል ሙዚቃና ገጽታ ለዓለም በማስተዋወቅ በኩል ትልቅ ሚና ስለመጫወቱ ተነግሯል፣ ተወስቶለታል። በነገራችን ላይ ጋሽ ማህሙድን ለመዘከር ከልጅነቱ ጀምሮ የመጣባቸው ውጣ ወረዶች፣ በሙዚቃ ህይወቱ ያሳለፈባቸው መንገዶች፣ ለሀገራችን ያበረከታቸው አስተዋጽኦዎችና ለቤተሰቦቹ እንዲሁም ለራሱ ህይወት ያደረገው ትልቅ አሻራም በመጽሐፍ ተጽፎ ታሪኩ ተሰንዶ ለትውልድ እንዲተላለፍ ተዘጋጅቶ ተቀምጧል። ከዚህ ባለፈ ደግሞ በአዲስ አበባ ከተማ ውስጥ የሱ መታሰቢያ ሐውልት አስቀድሞ እንዲገነባና የተለያዩ የምስጋና ፕሮግራሞችም ቀጥለው እንዲዘጋጁ የተለያዩ ዝግጅቶችም እየተደረጉ ይገኛሉ። ጋሽ ማህሙድ በህይወት እያለ በርካታ ክብርና ሞገስን ያገኘ፣ በሰራው ስራ ልክ ሁሉ በትውልድ ሁሉ እየተመሰገነ እንዲኖር የሚያደርጉ ልዩ ነገሮች እየተስተዋሉ ይገኛሉ። እነዚህም ለሌሎች የሙዚቃ ባለሙያዎች፣ አርቲስቶች፣ ታዋቂ ሰዎች፣ የሀገር ባለውለታዎች፣ ጀግኖችና የታሪክ ሰዎች ሁሉ ሊደረግ የሚገባ ከሞቱ በኋላ ዋይዋይ ከማለት ይልቅ በሕይወት እያሉ በክብር በምስጋና እንዲህ ያሉ ነገሮችን ማድረግ እጅግ አስፈላጊ ስለመሆኑ የሚያመላክት ሆኗል። የጋሽ መሀሙድ ዝግጅት የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ እናንተ ውድ ተመልካቾቻችን ከዝግጅቶቻችን እንድትማሩ ቁም ነገርም እንድትጨብጡ በማሰብ በእንዲህ አለ መንገድ ልዩ ልዩ ዝግጅቶችን እያቀረበላችሁ ይገኛል። ስለዚህም ቻናላችንን ሰብስክራይብ እንድታደርጉና ለወዳጅ ዘመዶቻችሁ ሼር በማድረግ እንድታጋሩልን ስንል በአክብሮት እንጠይቃችኋለን። ከዚህ ባለፈ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልንም እንጠይቃለን። ዛሬ ደግሞ የጋሽ ማህሙድ የቅርብ ሰዎች፣ ወዳጆችና ቤተሰቦች በአንድ ላይ ተሰባስበው በቤቱ ተገኝተው የሰጡትን ልዩ ስጦታና ያደረጉትን ልዩ ሰርፕራይዝ በመዳሰስ ወደ እናንተ በእንዲህ ያለ መንገድ አቀረብን። ከዚህ ባለፈም እስከዛሬ የተዘጋጁትን የምስጋናና የክብር ዝግጅቶችን ሁሉ ምን ይመስሉ እንደነበረም በተወሰነ መንገድ ቀንጨብ አድርገን ወደ እናንተ በእንዲህ ያለ መንገድ አድርሰናል። ከዝግጅታችን ብዙ ቁም ነገሮችን እንዳገኛቸው ባለሙሉ ተስፋ ነን። በሚቀጥለው ጊዜ ደግሞ በሌሎች ልዩ ፕሮግራሞች ተመልሰን እስክንገናኝ ዝግጅቱን እንዲህ በማዘጋጀትና በማቅረብ አብሬያችሁ ቆይታ ያደረኩት ጌታቸው በላይ ነኝ። መልካም ጊዜ ሆነላችሁ እያልን እንሰናበታለን።